ሰላም ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴናችሁልኝ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በመጀመሪያ ሐይሚዬ ሁለት መቶ ሀምሳ ኬ ስለገባሽ በጣም ደስ ብሎኛል የኔ ቆንጆ ቀጥበት፣ ሂጅበት፣ የሶስት መቶን እንጠብቃለን። ከዛ ሶስት ከሀምሳ ከዛ ይቀጥላል ይቀጥላል፣ አንድ ሚሊዮን እንጠብቃለን ማለት ነው። እና እንኳን ደስ አለሽ! የዚህ የሁለት መቶ ሀምሳ ውጤት ደግሞ የተመልካች ውጤት ነው። እናንተም ደግሞ ከልብ እናመሰግናለን፣ በላይክ በሸር ቪዲዮቿን በማየት የምትተባበሩ ውድ ቤተሰቦቿ በሙሉ ማለት ነው። አንድ ጥያቄ ግን ልጠይቃችሁ፣ ስቶሪ ላይ የብሩኬ ቶ መቶ ኬሚል አይኔ ነው ወይስ በህልሜ ነው? ቤተሰብ ያየው ነበር፣ ትናንት ትናንት ያየሁ ነበር። ሶስት መቶ ኬዝ ሚል ማለት ነው ግን ዛሬ ደግሞ ስገባ ገና ሶስት መቶ ኬ አልገባም። ነው አንስተውት ነው ወይስ ምንድን ነው? ቆይ በህልምሽ ነው ባሉኝ። እኔ በህልም ያየችውን አላውቅም። ብቻ ቤተሰብ ይቅርታ አድርጉልኝና እና ሶስት መቶ ኬ የሚል እንትን ላይ ኢንስታግራም ላይ ብሩኬ ፖስት ያደረገ መሰለኝ። ኢንስታግራም ይሁን ቲክታክ ይሁን እኔ አንዳንዴ እኔ ምን አውቃለሁ። በህልሜን ያየት ወይስ በሆነ ነሱ ነገር እስኪ ንገሩኝ። ዛሬ ደግሞ ሳየው በትክክለኛው ሳየው ደግሞ ገና ነው ገና ትንሽዬ ይቀረዋል፣ ሶስት መቶ ኬ ሊገባ ምንድን ነው ነገሩ? ለማንኛውም ትናንትና እንግዲህ የሀይሚዬ ተከብሮላት ነበረ። ነገር ግን ሀይሚዬና ቡራዬ ያው ሊስማሙ አልቻሉም። ዛሬም ሁለቱ በቤታቸው አልመጡም፣ ግን በተለያየ ቤት መጥተዋል። ሀይሚዬ ከሚፍታህ ጋር፣ ካልተሳሳት ከሚፍታህ ጋር እና ደግሞ ቡራ ደግሞ ከአንድ ጓደኛው ጋር መጥተዋል ማለት ነው እና ሀይሚዬም ስትናገር ሰምታችኋት ከሆነ በደስታዬ ጊዜ ሁሌ ብጥብጥ አለ። ስለዚህ እኔ አልፈልግም በቃኝ፣ ሰላሜን ማግኘት እፈልጋለሁ የምትለው ጅንኑም እንደዛ ነው የሚለው። ቆይ ግን እኔ እኔ ለምንድን ነው ለመለያየት የምትቸኩሉት? ለምንድን ነው እንዴ? የሰው ልጅ እኮ ይጣላል፣ ጸብ ያለ ነው፣ መነጋገር ያለ ነው። ግን እንለያይ በቃኝ የሚባል ነገር የለም። ሰው ሆናችሁ በቃኝ መሮኛል አትበሉ። ሀይሚዬ እንዴ ተው እንጂ ተው። ነገሩን ፍቱት። በቃ ነገሩን ፍትት አድርጉት ግልጽ እንዲሆን። ደግሞ እንግዲህ ያጣላችሁ ያ ነው አደለ? ሀይሚ መታው፣ አንቺ ጋር ብሩኬ የኔ እንትን ነው ምናምን፣ ከኔ ጋር ተገናኝቷል የሆነ ነገር ነገር ብለውኛል ብለሻል አደለ? ስለዚህ እሷ ያለች ጉሮሯን ይዘሻት ነይና ያንችን እውነት ይውጣልሽ፣ የብሩኬም እውነት ይውጣ እውነት ይውጣ። ይህ ትብስብስብስብስ ተደርጎ ሌላ አጀንዳ ሌላ ነገር ሌላ ነገር መምጣት የለበትም። ከዛ በኋላ አንቺም ብሩኬ ምን አይነት ሰው እንደሆነ ታያለሽ ማለት ነው። አላመንሽውም አይደለ? አድርጎታል ብለሻላ፣ ተቀብለሻቸዋል አይደለ? ያንን ነገር ስለዚህ ልጅቷን ጉሮሯን ይዛችሁ አምጧት። ቡራ ቡራ፣ ሀይሚ ባታመጣት ራሱ አንተ ራሱ ለራስህ ለስምህ ለክብርህ ስትል ያቺን ልጅ ማምጣት አለብህ፣ ስምህን ማጽዳት አለብህ። ኦኬ። ከዛ በኋላ ነው እናንተ ሰላም የምታገኙት ብዬ አስባለሁ እና ደግሞ የሰው ወሬ አትስሙ እኛ ስንቴ እንለፍልፍ የሰው ወሬ አትስሙ ሰዎች እናንተን ለማጣላት እናንተ እንድትለያዩ ነው የሚያደርጉት ስለዚህ ለምንድን ነው ሰው አለኝ ብላችሁ የምትጣሉት ለምንድን ነው ቆይ ቡራ ሀይሚ ችግር አለባችሁ ሀይሚ በተለያችን ሴታዋን ማመንሽ ራሱ እኔ ገርሞኛል እንዴ የሚወዱሽ ሰዎች እንዳሉ ያክል የሚጠሉሽ ሰዎችም እኮ ይኖራሉ። እነዚያን ሰዎች ደግሞ መጠንቀቅ አለብሽ። ለዛውም የማታውቂው ሰው መቶ እንዲህ እንዲህ እንዲህ እንዲህ ላለሽ ምን አለ እንደው ፍጼ ቢልሽ? እነ ሳምሬ ወይንም ደግሞ እነማን ናቸው እነዚያ የቅርብ የቅርብ ጓደኞችሽ ቢሉሽ እንኳስ ኦኬ ብታምኝ። ግን አንቺ አሁን ሌላ ሰው መቶ መቶ፣ ደግሞ ታውቂያለሽ እኮ ብዙ ልጆች ቡራዬን ይፈልጉታል። በጣም ነው የሚፈልጉት ቡራን እውነት ነው የሚላችሁ፣ ቡራን ለእኔ ቢሆን የሚሉ ሰዎች አሉ። የአንቺን እድገት የማይፈልጉ ሰዎች አሉ። አንቺ ከብሩኬ ጋር በመገናኘትሽ ከብሩኬ ጋር ሰላም በመሆንሽ ከብሩኬ ጋር እንደዚህ በደስታ በመኖርሽ እኮ የሚቀኑብሽ ሰዎች አሉ። በቡራም እንደዛው ማለት ነው። በቡራም ሴት ብቻ ሳይሆን ወንዶችም እኮ አሉ የሚቀኑበት በጣም የሚቀኑበት። ለምን በአጭር ጊዜ የተለወጠ? ለምን እዚህ ደረጃ ደረሰ? ለምን ሀይ ምን? ምክንያቱም ለምን እንደሆነ ታውቃላቸው። የሰው ልጅ በብር ብቻ ሳይሆን ማለት ነው ባረማመዱ፣ ባለባበሱ፣ ባነጋገሩ ስትናገሩ ራሱ እኮ ሰዎች ይቀናሉ። ይሄን አታውቁም? ስትናገሩ ማለት ነው በቃ፣ የሰው ልጅ ባነጋገር ራሱ ሰውን መግዛት ይችላል። እና በዛ በዛ ነገር ብዙ ሰዎች የሚቀኑ አሉ እና እንደዚህ አይነት ሰዎች እያሉ ደግሞ አንቺ እነሱን ምክር መስማት የለብሽም። እነሱ የውሸት አጀንዳ ይዘው መጥተው እናንተን ሁለታችሁን ለማጋጨት የሚደረግ ነገር መስማት የለብሽም። ቡራም ቡራም ወደፊት እንደዚ አይነት ነገር ቢያጋጥም ሰው ሰምተህ መተህ ሰው አለኝ ብለክ እሷን መናገር የለብህም። ግን መጀመሪያ ሁለታችሁ መነጋገር አለባችሁ፣ ሁለታችሁ መተማመን አለባችሁ ብዬ ነው የማስበው። ዛሬም ነገ ማለት ነው። ስለዚህ ይሄ ነገር ይበቃችኋል አሁን እርቅ በደፈናው እርቅ በነገራችን ላይ ጥሩ አይደለም። ልንገራቸው አሁን ይሄ ነገር ድፍንፍንፍንፍን ብሎ ከታረቁ ከቀጠሉ ሐይሚ መጠራጠሯን አትተውም። በነገራችን ላይ እውነት ወጥቶ እኔ እርቅ ደስ የሚለኝ ማለት እርቅ ደስ የሚለኝ ሁለቱ ተማም ነው እውነት ወጥቶ የብሩኬም ስም ጸርቶ ሐይሚም እውነትን አውቃ ይቅርታ ተባብሎ ነው መቀጠል ያለባቸው እንጂ ይሄ ድምስብስ ብሎ ፍፄ መጥቶ ወይም ሌላ አካል መጥቶ ዛሬ አመለኛው አመለኛው መለኛው ወንድምየውም ሲናገር ነበር። ታረቁ ምናምን ተብሎ ድብስብስ ብሎ ማስታረቅ ሳይሆን ግልጽ የሆነ ነገር ተነጋግረው ነው መታረቅ ያለባቸው። ለወደፊትም ቢሆን እንደዚህ አይነት ነገር እንዳይከሰት ቢከሰትም እንኳስ ሌላ ሰው ከመስማቱ በፊት አሁን ለምሳሌ ቡራ የሆነ ሰው መጥቶ ሀይሚኮ እንዲህ ናት፣ ሀይሚን ከወንድ ጋር ያናት፣ ሀይሚን እንዲያየን ሲባል መታችሁ ሰው ፊት ከመጠየቅ ይልቅ ወይም ካሜራ ደቅናችሁ ከመጠየቅ ይልቅ መጀመሪያ ላይ ተነጋግራችሁ፣ ራስ በራሳችሁ ተነጋገሩ። ከዛ በኋላ ሶሻል ሚዲያ ላይ እንኳስ መታችሁ ዛሬ እንዲ እንዲ እንዲ ተብዬ ግን እንደዚ አዋረድኳቸው እኔና ሀይሚን ላለያዩኝ ብሎ ምናምን ብላችሁ ብትናገሩ እኛ የምንማርበታለን። ሀይሚም ጋር እንደዛ ማለት ነው እንጂ የሆነ ሰው እንትን ስላላችሁ ብቻ መታችሁ ድብልልቁን ማውጣት የለባችሁም። እና ካለፈው ህይወት ደግሞ ተማሩ። እንደዚህ አይነት ነገር ሲያጋጥማችሁ ለወደፊት የምትማሩበት ነገር ነው ማለት ነው እና ስለዚህ ያለውን ነገር ግልጽ አድርጋችሁ ሰላም ፍጠሩን የምለው እኔ፣ ሌላ ምንም የምለው ነገር የለም። በዛ ላይ ደግሞ አንዳንድ ልጆች አሁን ሀይሚን ወክላችሁ ብሩኬን የምትሳደቧላችሁ፣ ቡራን ወክላችሁ ሀይሚን የምትሳደቧላችሁ ከእንደዚህ አይነት ነገር ብንቆጠብ መልካም ነው። እነዚህ ልጆች ማለት ነው ነገ ጠዋት ይስማማሉ፣ ይታረቃሉ፣ ሰላም ይሆናሉ፣ ህይወት ይቀጥላል፣ ይቀጥላሉ ማለት ነው። ስለዚህ ዳር ላይ የምንቀረው እኛ አጨብጫቢዎች፣ አጎብጓቢዎች ነን እና አንዳንድ ጊዜ መልካም መልካም ነገር ማሰብ መናገርም ደግሞ ጥሩ ነው ብዬ አስባለሁ። በተረፈ እንግዲህ ሰላሙን ያምጣላችሁ። ሀይሚዬ፣ ቡራ እየወዳችኋለሁ። መልካም ጊዜ